ድሮስ ያባትሽ ልጅ በጉልበት እንጂ በጭንቅላትሽ አታስብ። ሀሴትና ሄኖክ በድጋሚ ተፋጠዋል። ሄኖክ አባቷ ከትምህርት ቤት እንዳስባረረው፣ በዱርዬዎች እንዳስደበደበው እንዲሁም እኔ ከትምህርት ቤት ተጨሬ ስመጣ እናቴ ምን ያህል እንዳለቀሰች የምታውቂው ምንም ነገር የለም። ሲጀመር አንቺም ሆንሽ አባትሽ በእውቀት ሳይሆን በጭንቅላታችሁን የምትመሩት በማለት ኃይል ቃል እየተናገራት ነው። ሀሴትም በዚህ ሰዓት ሁለተኛ ስለ አባቴ እንዳትናገር አላልኩህም እንዴ? በብላ በንዴት ጦፋለች። ጽናትም ድንገት በሩን ከፍታ ስትገባ ሀሴት በድንገት በጥፊ ትመተዋለች። ጽናትም ደንግጣን የቀረችው፣ ሀሴትም ጥላቸው ወደ ግቤት ገብታለች። ሰላም ጤነስጥልን ውድና የተከበራችሁ የቤተሰብ ሁለገብ ቲዩብ ተከታታዮች በያላችሁበት ሰላማችሁ ብስት ይበል። ዛሬም እንደተለመደው በጽናት ድራማ ተመልሰን መተናል። ለቻናላችን አዲስ የሆናችሁ ላይክ ሰብስክራይብ ማድረግ አበረታቱን፣ እንዲሁም ቤተሰብ የሆናችሁ ሼር እያደረጋችሁ አብሮነታችሁን አሳዩኝ። ናሆም እና ምህሩ ፍቅራቸውን ተገላልጸዋል። ናሆም በቃኝ፣ ከዚህ በላይ መታገስ አልችልም። ራቅ ያለ ቤት ተከራይቼ መኖር እፈልጋለሁ። ሰውን ማፍቅሮ አለማግኘት በጣም ከባድ ነው። ተጎዳው ከዚህ በላይ አልችልም በማለት ለምህሩ እየነገራት ነው። ምህሩ ሌላውን ስተው ኪራን እንኳን አብሮ አደገህን ተተለትር ነው በማለትም እየመለሰችለት ነው። ምንም ማድረግ አልችልም፣ ከዚህ በላይ እዚህ መቆየት የለብኝም፣ ከዚህ በላይ አልችልም ብሎ ሊነሳ ሲል ምህሩም ናሆም በማለት ጠራዋለች። አቤት ምንድን ነው በማለት መልሰላት። ምህሩ እወድሃለሁ፣ አፈቅርሃለሁ ብላም ፍቅሩን ገለጸችለት። ናሆም ማመን አልቻለም፣ ማመን አቃተው። በደስታ የሚሆነውን አጣ። በቃ አትጸቀፋት እንቃ አድርጎ ምን ምን እንደምልሽ አላቅም። ምህሩ የእውነትሽ ነው? ታፈቅርኛለሽ በማለትም ደጋግሞ ጠየቃት። ምህሩም አዎ አፈቅርሃለሁ ብላ መለሰችለት። በቃ ናሆም በጣም ደስተኛ ሆነ። ምህሩና ናሆምም ደስ የሚል ምሽት አብረው አሳለፉ። ቤቴ ጠባብ ብትሆንም ሳሎኑ እንደ መኝታ ብንጠቀመውም ነገ ፍራሽ ሲገዛ ሁሉን ነገር እናስተካክላለን በማለት እያላት ነው። ምህሩም አንተ ያለህበት የትም ይሆን እተኛለሁ፣ የትም ቢሆን አድራለሁ፣ ከአንተ ጋር ሁሉ ቦታ ይመቸኛል ብላ በፍቅር ዓይን እየተመለከተችው ነው። ኪራና ጽናት በምህሩ መጥፋት በጣም ተጨንቀዋል። ስልኳ ላይ ቢደውሉ ስልኳ አይመለስም። ምን፣ የት ገብታ ይሆን? ምን ሆና ይሆን? በማለት ሁለቱ በጥንቀት ላይ ነው ያሉት። ምናልባት አክስቷ ጋር ሄዳ ይሆን ብሎ ኪራ ሀሳብ አነሳ። ጽናትም አረ በፍጹም ሳትነግረኝ አትሄድም፣ ይጨነቃሉ ብላ አታስብም። ግን ምን ውስጥ ገብታ ነው በማለት ሁለቱ እየተብሰለሰሉ እዛው ሳሎን እንዳሉ እንቅልፍ ወሰዳቸው። ሁለቱም እንቅልፋቸውን ተኙ። ኪራም በበጠዋት ሲነሳ ጽናት አጠገቡ ተኝታ ነበረ። በግርምት ተመለከታት። ቆይ ጽናት አንዴ ሰው አንዴ አውር የሚያደርግሽ ምንድን ነው? ሚስጥሩ ምንድን ነው? የተደበቀ ማላውቀው ነገር በማለት ራሱን እየጠየቀ ነው። ከዛም እዛው በተኛችበት ጥሏት ሄደ። ናሆም ድንገት ወደ ሳሎን ሲመጣ ጽናት ጠዋ ብላ ተኝታለች። አቤት አተኛኘት፣ አቤት ቁመና በማለትም አጠገቧ ቁጭ ብሎ ሁኔታውን እያደነቀ ነው። ድንገትም ሊነካት ወደ እሷ ጠጋ ሲል ጽናት ደንግጣ ተነሳች። ማን ነው? ምንድን ነው? በማለትም በእርግጋ በመነሳት ጥያቄ ጀመረች። ሂናም እንዴ፣ ምንሆንሻል? ተረጋጊ፣ ሂና ነኝ እኮ እንዴ። በቃ አንቺ ማይንድሽ ቶሎ ማሰብ አይችልም፣ በማለትም ምን እንደ ፌንጣ ዘላታል በማለት እየመለሰላት ነው። ጽናትም ኪራስ? ኪራ ወደት ሄደ? በማለት መለሰልች ጠየቀችው ሄናም ምን አውቃለሁ አብረሻ አድርሾ አንቺ እኔ የምጠይቅኝ በማለት መለሰላት ጽናትም ወይኔ ጉዴ ቁርስ አልሰራለት ሰዓት ሄደ በማለት ወደ ኪችን ገባች ሄኖክም ነገሮች በጣም ገርመውታል አንድ ላይ አድረው እርስ በርስ በፍቅር እንዴት ነው ጉድ እኮ ነው ዘንድሮ እዚህ ቤት ምን እየተፈጠረ ነው እያለ እያሰበሳለ ኪራ ድንገት ወደ ሳሎን መጣ ጽናትስ ብሎ ጠየቀው እሱም ወደዛ ሄዳላለች በማለት መለሰለት አሁንም የሁለቱ ነገር በጣም ግራ ገብቶታል ቆይ በቃ ያችን ደሞ ላናዳት በማለት ወደ ሀሴት ጋር ሄደ ሀሴት ጋር ሄዶም ያልተገባ ቃላት ስለተናገራት ሀሴት በጥፊ መታው ተናዳ ሄዳለች ምህሩና ናሆምም የፍቅር ጊዜያቸውን ካሳለፉ በኋላ ስልኬ የት ነው በማለት ጠይቀዋለች እኔንቿ ሳሎን መሰለኝ በማለት መልሶላታል። ናሆም ምግብ ሰርቶ ሊያበላት እየተዘጋጀ ነው። ሽንኩርቱም እንዳያቃጥለው መነጽር አድርጓል። ምህሩም ባየችው ነገር በጣም ስቃለች። እንደዚህ በነጽር አድርገ የሰራው ምግብ ጉድ እኮ ነው በማለትም እየቀለደችበት ነው። እንግዲህ ስልኩንም ስትመለከት በተደጋጋሚ እነ ጽናት እንደደወሉ ተመልክታ ወደ ጽናት ስትበር ሄዳለች። ጽናትም ኪችን ቆማ አገኘቻት። ጽናትም በጣም ተናድጃለሽ በጣም ተናድጃለሁ፣ ቆይ ሰው ያስባላቲም የት ነበርሽ? በማለት ጠቃታለች። እምነግርሽን ነገር ስሰሚኝ ከቁጣ ወደ ደስታ ትመልሻለች በማለትም ሰርፕራይዝ አርጋታለች። እኔና ናሆም አንድ ላይ አደርን፣ ፍቅሬን ገለጽኩለት፣ በቃ ደስ የሚል ምሽት አሳልፍን በማለትም ለጽናት ደስታዋን ገለጸችላት። ጽናትም በደስታ እምባ ተናነቃት፣ ተቃቀፉ። እኔ ላችሁ በጣም ደስ አለኝ፣ የእውነት በጣም ነው ደስ ያለኝ ፍቅሩን ስለተቀበልሽው አንድ ላይ ስንሆናችሁ፣ የእውነት በጣም ነው ደስ ያለኝ በማለትም ሁለቱም ደስታቸውን እየተገላለጹ ነው። ናሆመም በበኩሉ ወደ ኪራ ደውሎ በፍጥነት እቤት እፈልግሃለሁ ብሎ ጠርቶታል። ኪራም እየበረረ ሄደ። ኪራም እቤት ሲደርስ ወንድሜ ናቀፈኝ በማለት ናሆም ይመልስለታል። ኪራም ምንድን ነው የተፈጠረው? የተፈጠረውን ንገረኝ አለው። ናሆምም በቃ ናና ዝም ብለ ቀፈኝ፣ በማለት እርስ በርስ ተቃቀፉ። ቁጭም ካሉ በኋላ በቃ ምህሩ ፍቅሬን ተቀበለችኝ፣ ከምህሩ ጋር ነው እስኪ ቤት ያደር ነው በማለትም መለሰለት። ኪራም የተለመደ ቀልዱን ጣል በማድረግ እኔ እኮ ገና ከውጭ ስገባ ፊትህ እንደ ፀሐይ ሲያበራ የሆነ ነገር እንዳለ ጠርጥሬ ነበር በማለትም ቀለደበት። ናሆምም አንተ ትቀልዳለ የእውነቴን እምል እንደ ዛሬ ደስ ያለኝ ስሜት አልተሰማኝም። በቃ ደስ ብሎኛል ምህሩ ፍቅሬን ተቀበለችኝ በማለትም እየመለሰለት ነው። እንግዲህ ምህሩና ጽናትም የፍቅሩን ነገር እያወሩ ምህሩ ዛሬ እራት እኔ ጋር ናችሁ በማለት ጋብዛታለች። ጽናትም በደስታ ብላ እራትም ግብዣ ተቀብላለች። የጽናትም ወደ ጓደኛው በመደወል ከጽ እያወሩ ይገኛሉ። ከዛም ስለ ሁሉም ነገር ታወራታለች። በቃ ተነጋናኝተን እናውራ በማለትም ተገናኝተው አንድ ሆቴል ቁጭ ብለው እያወሩ እያለ ጽናት ስለ ሀሴት የሆነ ነገር ጥርጣሬ ገብቶኛል። እንዴት በጥፊ ኮ መታችሁ? ምን እንደሆኑ አላውቅም። ከግቢ ስገባ እየተጨቃጨቁ ነበረ። ድንገትን በጥፊ መታው ሄደች ብላ የተከሰተውን ድርጊት እየነገረቻት ነው። ጓደኛዋም ቆይ እንዴት የሉ ይንቻለ ማለት ገና ከመጣ ሳምንቱ ነው በማላቸው ምን ሊፈጠር ይችላል በማለት መለሰችላት። ጽናትም አላውቅም ተጠራጣሪ ሆኜ ቀረው ማለት ነው ብላት ላታለች። ጓደኛዋም በፍጹም ጓደኛዬ፣ ተጠራጣሪ ሆንሽ አይደለም ምክንያቱም የሆነ ነገር ሊኖር ይችላል በማለትም መልሳላታለች። ግን ያንቺስ ነገር አለቻት። እሷም ምንም አዲስ ነገር የለም። ታውቂያለሽ፣ አንድ ጥያቄ ልጠይቅሽ። ለምሳሌ ሞተጣር መጣና አንቺን እህትሽን ፍቅረኛሽን ከሶስታችሁ አንዳችሁን አስመረጣችሁ ማንን ትመርጫለሽ? ብላ ጠይቀቻት። ትንሽ አሰብ በማድረግ በጣም ከባድ ጥያቄ ነው፣ እህቴን እህቴን መርጣለሁ ብላ ለቻት። ፍቅርሽን አሳልፈሽ ልትሰጪ? በማለትም ፅናት ጠይቀቻት። ጓደኛዋም አሰብ ባረገችና፣ በፍጹም በእርግጥ ይከብዳል ይከብዳል። ሆኖም ግን ከሁለቱ ራሴን አስቀድማለሁ በማለት መለሰችላት። አየሽ እኔም አሁን ለፍቅሬ እና ለአባቴ ይህንን ነው መስዋዕት እየከፈልኩ ያለሁት ብላ ጽናት ትነግራታለች። ታውቂያለሽ ቀኝቼ ለእግራቼ ቀለበት ያሰረለት እኔው በራሴ ነኝ ብላለቻት። ምክንያቱም በፍቅር መጎዳትን በጣም እፈራለሁ እህቴ፣ ምን ያህል በፍቅር እንደተጎዳች በህይወቷ ምን ያህል እንደተጎዳች ስለማቅ ብላ ትላታለች። ጽናትም ወይ አንቺ በማለትም የተለመደውን ቀልዳቸውን እየተቀላለዱ ነው። በይ እንግዲህ ምህሩን ገና በመጀመሪያ ቀን አናስጠብቃት እንሄድ፣ በማለትም ተያይዘው ወደ ራት ግብዣ ሄደዋል። ራት ግብዣውም በጣም ደስ የሚል ጊዜ ነበረ። በምህሩ ሞያ ሁሉም እየተሳሳቁ በጣም ምርጭና አሪፍ ራትን ያበላሽን ምርጥና አሪፍ ራትን ያበላሽን እያሉ እየተጨዋወቱ ነው። በዚህም አጋጣሚ ናሆም ደስታ በጣም እንደተሰማው ገለጸ። ኪራም ታድልሃል፣ እኔ አለው አይደለም በማለት ልቡ በፍቅር እንደተሰበረ እንደተጎዳ አሁንም ከጽናት ጋር እየተነጋገሩ ነው። ሀሴትም በመሀል ጣልቃ ትገባና እንዴ ምንድን ነው? በእናንተ በሁለታችሁ ማል የተፈጠረ ነገር አለ እንዴ? ናሆም ስምተው ሰፈነ በማለትም ትጠይቃለች። ጽናትም አረ በፍጹም ምን ሊፈጠር ይችላል? ምንም የለም በማለትም ትመልሳለች። ኪራም በፍቅር መጎዳት በጣም ከባድ ነገር ነው በማለት እያለ ነው። ሀሴትም ታውቃለ? ሸግላ አንዱ ያበላሸው አንድ ውስጥ በደንብ አድርጎ ይሰራዋል። ምን ይታወቃል፣ አንተም ጥሩ የፍቅር ህይወት ሊኖር ይችላል፣ ተስፋ ለመቁረጥ ነው ብላ ትለዋለች። እንግዲህ የጽናት ጓደኛም ወሬውን በማባገር ወሬውን ገረብ ለማድረግ አስባ፣ አይ እንግዲህ ጭቅጭቁን አቁሞ ቤቱ እኮ ሀፍ ቢኖረው ቅንድቡን አስቶ ውጡልኝ ጭቅጭቃችሁ መረረኝ ይል ነበር፣ በማለት የተለመደ ቃልዷን ጫል ታደርጋለች። በዚህ መሀልም የፅናት ጓደኛ ለምን ወደ ቤት አንሄድም እኔና ሀሴት፣ በማለት ሀሴትን ወደ ቤቷ ጋብዛታለች። ሀሴትም በደስታ እንደውም ይሻለኛል በማለት መልሳለች። ኪራም ለሀሴት ቁልፉን ልጁ ይመጣል በማለት ስጤቃት ሐሴትም አይ ቁልፍ ሰጥቸዋሉ መንገድ ላይ አግኝቼው ብላ ትመልሳላታለች። ኪራም አይ ጥሩ በቃ እንደዛ ካረግሽ ብሎ ይመልስላታል። ሐሴትና የፅናት ጓደኛም ተያይዘው ወደ ቤት ሄደዋል። ኪራም ተነስቶ ወደ ውጪ ወጣ። ከዛም የልጁ ደውሎ በሩም በሩን በአንኳኳው አንኳኳም የሚከፍትልኝ አጣው የት ናችሁ ብሎ ይመልስለታል። ኪራም እንዴ ናሆም ጋር ያለ ነው ቁልፍ የለህም እንዴ? ሐሴት እኮ ቁልፍ እንደሰጠች ነግራኛለች ብሎ ይመልስለታል። እሱም አይ አይ ልብ በቃ ቀልብ ጠፍቶ ነው ኪሴ ነው ያለው ማለት ይመልስለታል። ምህሩና ሐሴት ምህሩና ጽናት ሳሎን ቁጭ ብለው ስለ ፍቅራቸው በጣም ደስ የሚል ሁኔታ እንደሆነ እያስ እያወሩ ነው። ጽናት በእነሱ ሁኔታ ደስ ብት ተሰኝታለች። ሆኖም ግን በራሷ ሁኔታ ልቧ በጣም ተገርቷል። ምህሩም አይዞሽ ጓደኛዬ እያረሽ ያለሽው ነገር ስህተት ቢሆንም ለፍቅር ነው በማለት እያጸናንቻት ነው። ነሆምና ኪራም ውጭ የሆነው ስለያሳለፉት ነገር በቃ ሁሉን ነገር እያወሩ ነው። ናሆምም ታውቃለህ፣ በህይወቴ ወንድ ልጅ እንጂ በፍቅር ሲያብድ ሴት ልጅ አብሬ ሲባል ሰምቼ አላውቅም ይለዋል። ኪራም እንዴ ቤቲ ወንድ ናት እንዴ ብሎ ይመልስለታል። እንዴ ቤቲ እኮ ምንም ሴት አትመስልም፣ ሁለ ነገሯ ወንድ ነው እኔም አንድ ጎረምሳ ወንድ ውስጥ ያለን ይመስለኝ፣ በማለት ይሳሳቃሉ። ታውቃለህ ምን ያህል በፍቅር ደስተኛ መሆን እንደሚቻል ይለት ብሎ መልሰለት። ኪራም አዎ፣ አንተ በጣም ደስተኛ እድለኛ ነህ፣ ደስተኛም ነህ። እኔ ያለው አይደል፣ ልቤ ተሰባብሮ ይኸው። ፅናት ወዳታለሁ፣ ትወደኛለች፣ ታፈቅረኛለች። ሆኖም ግን ለምን እንደዚህ እንደምታረግ ምንም ሊገባኝ አልቻለም፣ እያሉ እያወሩ ነው። እንግዲህ ምህሩና ፅናትም ሳሉ ቁጭ ብለው ሁለቱም እየተነጋገሩ ያለ ኪራ እና ናሁም ድንገት ወደ ቤት ሊገቡ እያሰቡ ነው። እውነትም ሁለቱም ያወሩትን ነገር ይሰሙ ይሆን? ኪራ የተደበቀው ሚስጥር ያውቅ ይሆን? ሀሴትና የጽናትም ጓደኛ ወደ ቤት ሂደዋል። እንግዲህ እውነቱን ታውጣጣት ይሆን? ምርጥ ጓደኛ ሆኜ ቀርባታለሁ ብላለች። ሰላም ሰላም ታችሁ ብዝት ይበል። በድጋሚ እንግዲህ በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ውዶችዬ ሀሳቤ አንዳንዴ ይቆራረጣል፣ ምክንያቱም ሪከርድ ሳረግ የሰው ቤት ነገር ከባድ ነው። መጡብኝ አልመጡብኝ የሚባል ስራ ነው የምንሰራው። እንዲም ሆነን እየሰራን እንግዲህ እግዚአብሔር አምላክ እድሜና ጤና ይስጠን ማለት ነው ውዶችዬ ለድምፅ ጥራቱ እንዲሁም ደግሞ ሀሳቤ ሲቆራረጥ ሀሳቤ ሲበታተን ያለውን ነገር እንግዲህ ትረዱኛላችሁ ብዬ ተስፋ አደርጋለሁ። አብራችሁን ስለምትቆዩ ከልብ አመሰግናለሁ። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ኢትዮጵያ ሀገራችን ሰላም ያርግልን። አሜን።